ሩታዬ በጠዋቱ ጥቅስ ይዛልን መታለች። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። ሩታን ነው ሩታዬ ነው እንግዲህ ይዤላችሁ የመጣሁት በጠዋቱ ጥቅስ፣ ኃይለኛ ጥቅስ ይዛ መታለች። አንተ ማንንም ልትወቅስ አይገባም ብላለች። እንግዲህ ለአብርሽ ማለት ነው እውነት ነው። ማንንም ሊቁስ አይገባም። ለራሱ ያመጣው ነገር ነው ለራሱ ያጠፋው ነገር ነው ለራሱ ያደረገው ነገር ነው እንጂ ማንም ይሄ ኤኬሌ ያመጣብኝ፣ እሷ እንደዚህ ያደረገች፣ እሷ እንደዚህ ያደረገች ማለት ሰውን መውቀስ ቀስ አይገባውም ማለት ነው። ሰው እየመከረው እየለመነው እየነገረው ኦዲንስ እየነገረው በአሁኑ ሰዓት እንደዚህ ማድረግ የለብክም እየተባለ ነው። እንግዲህ ለዚህ ደረጃ ራሱን ነው የበቃ። ደግሞ ተሰብስቦ ቡታጅራ ነው መሰለኛ ያሉት ተሰብስቦ ማለት ነው ነው የበዓሉ የበዓሉ መሰለኝ፣ እኔ እንጃ። ማንም ዩቱበር አልቀረም፣ ምግብ እየበሉ አንድ ላይ ማለት ነው። አብርሽ ራሱ ሩታ አጠገብ የለችም። እንዳለችው ሀረሜላ ይዛክ ሄዳ ይሆን እንዴ? ከሀረሜላ ጋር ሄደክ ነው መሰለኝ፣ አረሜላ ግን ጎንክ ላይ የለችም። ያው ቡታጅራ ዩቱበሮች ናቸው አንድ ላይ እየበሉ ያሉት ቁርጡን፣ ክትፎውን፣ ምኑን ምኑን ማለት ነው። ለበዓል በተለይ መስቀል በዓል ላይ እንግዲህ ቡታጅራ ጉራጌ ዞን ላይ በደንብ ይከበራል። እዛ ሰብሰብ ብሎ ነበር ማለት ነው። ቡታጅራ ቤተሰብን ለማስተዋወቅ ይዞ ሄዳለው ይዤ መሄድ አለብኝ ስትል ነበር በቀደም እንግዲህ ሀረሜላ ማለት ነው። ሀረሜላ ተብዬዋ ማለት ነው። እንግዲህ አብርሽም የፈለገውን አድር አገኘ፣ የተመኘውን ተሳካለት ማለት ነው። እንግዲህ ፍርሚያ ወርቀት ፍርሚያ ወርቀት ላይ ተፈረመ ተብሎ ተለያየን፣ አልቋል ብሎ እንግዲህ ከሀረሜላ ጋር ሸንቀጥ ሸንቀጥ ሸንቀጥ እያለ እያሉ ነው። ሀረሜላ ሀረሜላ ነግረሽናል፣ ነግ አንዴ፣ አንዴ ሁለቴ ከመሀላቸው ውጪ ውጪ ውጪ እወጣለሁ እወጣለሁ ብለሽ፣ አሁን ተለያዩ ሲባል በጣም ደስ ያለሽ። አትሳሳቺ፣ አይለያዩም። አትሳሳቺ። ሩታ ነፍሰ ጡር ናት፣ የአብርሽ የልጅ እናት ናት። መለየት ቀልድ ነው እንዴ? ቀልድ አይደለም። አትሳሳቺ። ያው ስህተት ይኖራል፣ መጣላት፣ ይጋጫል፣ ማንም ይጋጫል፣ ግን ሰላም ይወርዳል ሰላም ይወርዳል። ሰላማቸው ይወርዳል። ትናንት እንግዲህ በኤፍሬም ቤት ቡታ ምንድን ነው ፍርድ ቤት ቀረቡ አብርሽና ሩታ ተብሎ ተለቆ ነበር። ቪዲዮ አልሰራውኝም ብዙም ቪዲዮቸውን አላየውም ማለት ነው። ፍርድ ቤት ቀረቡ እንግዲህ ሲቀርቡ አልታየም። ፍርድ ቤት ቀረቡ ተባለ እንጂ ሲቀርቡ አልታየም ማለት ነው። ያው ይሄ ነገር ቢጨመርበትም ሰላም ካሌለም ግጭት ቢኖርም ቢጨመርበትም ቪዲዮ እየሰሩ ስለሆነ አብርሽ እና ሩታ አይለያዩ። ሩታ ሩታ በዚህ ሰዓት ጥፋት የለባትም ምንም አይነት ይሄን ደጋግሚ የሚለው ነገር ነው። አብርሽ ነው ትንሽ የተሳሳተው ማለት ነው። ለዚህ ደግሞ ይቅርታም ጠይቋል። ሁሉም ነገር እንትን ብሏል። ሩታዬ ትንሽ አይታ አገግማሉ ብላለች። ትንሽ ወደ ራሷ ተመልሳ ይቅርታ እንድታርግለት እና እንደሚገናኙ እንደሚታረቁ፣ ሰላም እንደሚወርድ ትልቅ ተስፋ እናረጋለን። ትልቅ ተስፋ አለን፣ እንመኛለንም እና ሄረሜላ ደስ አይበልሽ፣ ደስ አይበልሽ። አይለያዩ ማለት ነው። ተለያዩ ሲባል በጣም ደስ አላት። ቡታጅራ ይዤው ሂጄ ቤተሰብ አስታውቂ ምናምን ምናምን ፈጥጥ ፈጥጥ ትላለች እኮ የፈጥጥ ይገርማል። እና ውዶቼ እንግዲህ ያው ሰብሰብ ብለዋል እና አብርሽ ቡታጅራ ላይ ማለት ነው ያው የኔ አዲስ አበባ ይመለሳሉ። በዓሉ ስላለቀ የበዓሉ ነው መሰለኝ። እና ሩታዬ በጠዋቱ መጣች። እንግዲህ መጣች በጠዋቱ ጥቅስ ይዛልን መጣች። ሩታዬ አይዞሽ፣ ከአንቺ ጎንነን ምንም መቶኝም በሰላም ተገላግለሽ ወልደሽ ስቀሽ ተጫውተሽ አገግመሽ፣ እንዳልሽው እንደምትመጪልን ትልቅ ተስፋ እናደርጋለን። በሰላም ነይልን እንበላት እንግዲህ ሩታዬን፣ ጥሩ ምኞታችን እንግለጽላት። መቼም ካንቺ ጋርናን፣ ሁሌም ካንቺ ጋርናን እንበላት ማለት ነው። ምንም ጠንካራ ሴና ምንም አትሆንም። ምንም ነገር አትሆንም ማለት ነው እና ውዶቼ